ወይዘሮ ሚላት በባዩሽ ላይ ለቀናት ስትጠብቀው የነበረውን በቀል ዛሬ ተጠቅማባታለች። እንግዲህ በጠበቀችው መልኩ ባዩሽ ቀልቧ ተሰብሯል። በጣምም እያለቀሰች ነበር። ለመሆኑ ሚላት በምን አይነት መንገድ ነው ባዩሽን ልትበቀል የምትችለው የቻለችበት ምክንያት የሚለውን እንግዲህ በቅርብ ጊዜ እንዳያችሁት ሚላትና ባዩሽ ከፍተኛ ልዩነት እንዳላቸው አይናጃ። አሁን በሀና ላይ ያለው መረጃ ጋር የተያያዘ ነው። ምክንያቱም እንግዲህ ባዩሽ የእርግብ የአባቷ እህት እንደሆነች የሚያመለክት የድምፅም የቪዲዮም የፎቶግራፍ ፋይል ለሀና ለወይዘሮ ሚላት ሰጥታታለች። እሱም በማስመልከት ሚላት ከባድ የሆነ እርምጃ በማዩሽ ላይ ወስዳለች። ባዩሽስ ምን አለች የሚለውንም ይዘንላችሁ ቀርበናል። ሰላም ሰላም፣ ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራ፣ ላይክ፣ ሼር እያደረጋችሁ አበታቶች። እንግዲህ ቻናሉን ላይክ በማድረግ ጀምሩት ማለት ነው። ባዩሽ እንግዲህ ደም አልቅሳለች። ይሳካልኛል ብላ በቃ አገራማን ነው ብላ ወደ ወይዘሮ ሚላት ቤት በመግባት ወይዘሮ ሚላት እንግዲህ በደንብ ላይ ያለውን አዲስ ስራ ለታሰራት እቅድ አድርጋ ነበረ። ሆኖም ግን ስትመጣ መጣ ሚላት እንዳልተሻላትና ምንም ነገር መርሳት እንደምትችል እንግዲህ ለሃና ከዚህ በኋላ ሐናዬ አንቺና እኔ ብቻ መሆን አለብን፣ እኔም መርሳት ማወቅ የለባቸውም ሁላቸውም፣ አቶ መስፍንም ሆነ ሰላም ሆነ ሚላሴ ማወቅ የለባቸውም ስትል አስጠንቅቃታለች። ምክንያቱም ባዩሽ አታቅም ትረሳለች በሚል የምታደርገውን ድርጊት ደርሳበት ለመያዝ ያሰበችው እቅድ ነበረ። አሁን ባዩሽ ደግሞ ምንድን ነው የተቀየርሽብኝ? ምን ሆነች ነው እያለቻት ነበረው። እንደተለመደችው ሰተት ብላ ሚላት ቤት ገባች እና ከዛም፣ ሳሎን ቤት ማንም የለም። ቀጥታ ወደ ኪችን ገብታ ነበር ያመራችው። ድንብላልም ምግብ እየሰራች እያንጎራጎረች ነበረ። ከኪችን ያገኘቻት ከዛ፣ የኪንችኑን በር በመዝጋት እንግዲህ ትእዛዝ ማስተላለፉን ጀመረች። ትእዛዙን ስታስተላልፍ ድምጿ ከፍ ብሎ ስለነበር ወይዘሮ ሚላት ከመኝታ ቤቷ ወደ ኪችን ስትሄድ ድምፅ ትሰማለች። ድም ብላል ከማን ጋር እየዘፈነች ነው ወይንስ እያወራች? በማለት በሩን በእጇ ልትነካብ ስትል እንግዲህ ለመክፈት በሩን የባዩሽን ድምፅ ትሰማታለች። ማለት ነው እኔ የምልሽን ነገር ካላደረግሽ በቀር እዚህ ቤት የመጣሽው እኔ የምልሽን ልታደርጊ ብቻ ነው። ይህንን መዘንጋት የለበሽም፣ ከእኔ ማምለጥም አትችም የሚል ድምፅ ትሰማታለች። ይህ የባዩሽ ድምፅ ነው። ምንድን ነው እየተፈጠረ ያለው? በማለት በር ላይ ለትንሽ ጊዜ ትቆማለች። ሚላትም እንደዛ ካደረገች በኋላ ባዩሽም አስፈላጊውን ትዕዛዝ ካስተላለፈ በኋላ እንግዲህ መመልሳ ወይዘሮ ሚላትን ምንም ያልሰማች በመምሰል ሳሎን ትቀመጣለች። ባዩም ያስፈላጊውን እርምጃ ከሰጠቻት በኋላ ትእዛዙንም ካስተላለፈ በኋላ ወደ ሳሎን ስትሄድ ወይ ድንብላ ምግብ ስሪላት ልልላት እኮ ነበር። ወደ ኪችን የገባው ነቃሽ እንዴ ሚላትዬ፣ ላንቺ እኮ ነው አለች። ነው እንዴ አለች ሚላትም። የመናደድ ባህሪ በፊቷ የቂም መያዝ በቀል ይታይበት ነበረ እሷም ግን ምን ሆኖች ነው ደግሞ ዛሬም ልትጮሂብኝ ነው እንዴ በማለት ባዩሽ ማስመሰሏን ትጀምራለች አረ ባክሽ ሁሉ ነገር የማይገባኝ ነው የሚመስልሽ አለቻት ወይዘሮ ሚላት ሀና እያንዳንዱ የሰጠቻትን እያንዳንዱን መረጃ ከፊቷ ላይ ትበትንላታለች። የተበተነውን ፎቶግራፍ እያየች ሚላትንም እያየች የቀሩ ፎቶዎችንም እየተመለከተች ሚላትን ቁጭ ካለችበት እያየች ፎቶውን እያያዱ ካየች በኋላ እባክሽ ጓደኛዬ ተጸጽቻለሁ፣ ይቅር አድርግልኝ እያላይ ስታለቅስባት እየጠበቅ እያለመቻት ነበር። ሚላት ግን በዚህ ግን የሚያቆም ነገር አይደለም አንቺ እና እኔ በባዩሽ በባዩሽና በሚላት መካከል ያለው ልዩነት እንግዲህ የቀናትና የቀናት እንደሆነ ከአሁን በፊት የነበረውን የአብሮ አደግ ጓደኝነቷን ሆነ በመካከላቸው የነበረውን ፍቅር እያንዳንዱ ነገር እዚህ ጋር እንዳቆመ በትክክል ከዚህ በኋላ ቤቴ ውስጥ እንዳትመጪ፣ ከዚህ በኋላ አንቺን ላይሽ አልገባም፣ ካለን ፍቃድ የቤቴ መምጣትም አትችም ስትል ቀጭን ትዕዛዝ እንሰታታለ ማለት ነው። ሚላቱ ከባዩሽ ጋር ይህን ሁሉ ከተናገረች በኋላ ያንቺና የኔ ነገር እዚ ጋር አብቅቷል። ሁሉን ነገር አሁን አውቄብሻለሁ በማለት በዚህ ጊዜ ድምፅ ከፍ ብሎ ስለሚሰማ ድም ብላል ደግሞ ከኪችን ወታ ግድግዳውን ጠጋ ብላ የሚነጋገሩትን ማዳመጥ ጀመረች። ድንብላን በጣም ደስተኛ ሆና ነበር ስታዳመጥ ነበር። ምክንያቱም ትዬ ካስታወሱ ከአሁን በኋላ ነገሮች ሊቀሩልኝ ይቀላሉ የባዩሽም ትእዛዝም ሊቀልልኝ ይችላል በማለት ተደስታለች። እዚያንዳንዱን ነገር ሰምቻለሁ፣ እያንዳንዱን ነገር አውቅያለሁ አልኩሽ ባዩሽ እያለች ወይዘሮ ሚላት ስትናገር፣ ወይዘሮ ሚላት እየተናገረች እያለች ግድግዳ ተጠግታ ያዳመጠችው ድንብላንም ታያታለች። እዛ ምን ይለጥፍሻል ነይ በማለት ትጠራታለች። እኔን ነው በማለት ድንብላል ደንግጣ ወደ እነሱ ተጠጋለች። ከዛም በኋላ ድንብላል ስትመጥቃ ባዩሽ ወደ ድንብላል ዘወር አለችና ወይዘሮ ሚላትን ደግሞ እያየች እባክሽ የሆነ ነገር ሚሉ ያልተረዳሽ ነገር አለ። ይህ ህመም በፍጹም ጫና አሳድሮብሻል ያማቅሽ ሚላት አልሆንሽም በማለት ለማስመሰል ብትሞክርም በፍጹም ግን፣ ወይዘሮ ባዩሽም ህመሙ ነው ተጽዕኖ ያደረገብሽ ወይንስ አንቺ ነሽ የመታሽ? በማለት ሚላት ትናገራታለች። የዚህ ጊዜ ወይዘሮ ባዩሽ ድም ብላ እራሷን ስትይዝ ወይዘሮ ባዩሽ ግን በፍጹም ይህን ማመን አቃታት። ምክንያቱም ራሷን ስትመታት እንሷ እንደሆነች አላየቻትም ነበር። በወቅቱ ባዩሽም የምትይዘውና የምትጨብጠው ነገር አጣች። ምን ይህ ነገር ብቻ ከድም ብላል ጋር አሁን እያወራሽ የነበረውን ኪችኑን ሁሉን ነገር ሰምቻለሁ፣ አውቃለሁ በማለት እንግዲህ ትናገራታለች። በዚህ መካከል አቶ መስፍን ይገባል ወደ ቤት ውስጥ ወይዘሮ ሚላትን ንግግር ቢያቆምም የባዮሽ መለወጥ እና መለማመጥ አላቋረጥም። ለሰዓታትም እያለቀሰች ነበረም። አቶ መስፍን ምን ተፈጥሮ ነው እንደዚህ የምታለቅሰው በማለት ይጠይቃታል። ወይዘሮ ሚላት ምንም አይነት መልስ አልሰጠችም። ባዮሽ ግን በግድ ብላ ተነስ ተነስሽ፣ ተብላ እንድትወጣ አስገድደዋት ነበር እና በጣም ተስፋ ቆርጣ ነበር። ከዚህ በኋላ በምንም አይነት መልኩ ብትሞክርም ሚላት በፍጹም የነበረችውን ፊት ልትሰጣት አልቻለችም። የጓደኝነትን ቦታ እንደማሰጣትም እርግጠኛ ሆና ነበረ። ወይዘሮ ባዩሽ እያለቀሰች ከሚላት ቤት ወደቀች። ከዛም በኋላ ለስላ ባልደረባዋ ደውላ ነበር። ትላንት ያዘዝኩልህን ስራ ምን አደረክልኝ? ያችን ልጅ ካለችበት እንድትያዝ ትዕዛዙ ነግር ያለው ወይ እሷ ደውላለች ወይ እሷ መታ ተናግራለች እንጂ በፍጹም ሚላት እኔን ስመታት አላየችኝም። እንዴት ዛሬ ሚላት ልታስታውሰኝ ቻለች? ከኋላን የመታሃት እንዴት ለምን አወቀችኝ? ወደ እኔ እየተመለከተችም አልነበረም። ማን እንደመታት እንኳ አላወቀችም። የዛች ልጅ ያለበት ካለችበት እንግዲህ ፈልገህ አምጣልኝ ይገባሃል፣ በማለት ያለዛ በአንተ ላይ ከባድ እርምጃ መወስድብሃለሁ፣ በማለት ጠብቅ ትለዋለች። ተስፋ የመቁረጥ ባህሪ እየታየባት ትገኛለ ወይዘሮ ባዩሽ በጣም ተጸጽታለች። አቶ መስፍንም ከገባ በኋላ የወይዘሮ ሚላት ሁኔታ ግራት ስለተጋባቸው ድን ብላልም፣ እነሱን ስታይ ደንግጣ ወደ ኪችን እየሮጠች ትገባለች። ባዩሽ ከወጣች በኋላ ደግሞ ሚላት ምን ተፈጥሮ ነው ባዩሽ እንደ ዛሬ ይቻ ታላቅ የሚሉ የምንድን ነው አሞሻል እያለ ሲጠይቃትን፣ በፍጹም እኔ ደህና ነኝ አልኳችሁ፣ ምሳችሁን አቅርቡና ብሉ በማለት ትዕዛዙን ትናገራለች። በጣም ስለተናዳ ስለነበር ለማንም ቢሆን ምንም መመለስ አልፈለገችም። በተለይ ለአቶ መስፍን። መስፍን ካወቀ ችግር ላይ ሊወርቅ ይችላል። መስፍን ካወቀው ተረጋግቶ ማሰብ እና ያንን ሰው በመጣበት መልኩ መመለስ ስለማይችል በቀጥታ ሄዶ ያ ሰው ጋር መጋፈጥ ስለሚሞክር ይጎዳብኛል። የልጆች አባት እንዲጎዳብኝ አልፈልግም። እሷና እኔ የጀመርነውን በቀል እኛ እሷና እኔ መጨረስ ያለብን ከዚህ በኋላ መፈጠሯን እስከምትጠላ ድረስ ነው እማሰቃያት፣ እንዳሰቃየችኝ በቀላሉ አልምራትም ብላ ትናገራለች። ከዛም ይቅርታ አድርጉልኝ ልማረፍ ፈልጋለሁ ብላ ወደ ምኝታ ቤቷ ትገባና ወደ ሀና ትደውላለች። ሀና ግን ከአባቷ ጋር ስለነበረች ምንም ትዬ፣ በሰላም ነው አመመሽ እንዴ እማዬ በማለት ስትናገር፣ ለምን እማዬ አላልኳትም ብላ ደግሞ ደነገጠችና አቶ ኖላዊም አባቷ እንደሆኑ እና እንግዲህ ከወይዘሮ ሚላት ትውስታ እንደተመለሰም ሀና ልጇ እንደሆነች ስላወቀች ሙሉ ለሙሉ አባዬም ሁሉም ሰምተዋል፣ ለምን እማያላልኳትን በሚል እየተጸጸጠች ነበረ። በአባቷም ፊት ለፊት አይኗን እያየ ስለነበረ እሺ መጥቃ እሺ እሺ በማለት እንግዲህ ደጋግማ እሺ እሺ በሚል ቃላት በመመለስ ስልኩን ትዘጋባታለች። ማን ነበር የደወለልሽ? ለምን እሺ እሺ የምትይው ምንድን ነው? ሲል አባቷ አቶ ኖላዊ ጠይቃት ነበር። አባዬ ትልቅ ትንሹ ነገር ያሳስባል። ምንም አይደለም፣ እናቴ ነች የደወለችው በማለት ትነግረዋለች። ነው እንዴ? በማለት እንግዲህ አስ በአቶ ዘሪሁን ጉዳይም ላይም ለመነጋገር ጀምረው ነበረ። አቶ ዘሪሁንም ሳንሸኘው የሄደ መሰለኝ ስልኳ አይሰራም እያሉ አቶ ዘሪሁን የተምቹ አጎት ማለት ነው ወደ መጣበት ወደ ውጭ ሀገር እየተመለሰ ይመስላል። እንግዲህ ከአቶ ነላዊ ንግግር ላይ ይህንን እየተነጋገሩ ሳለ አሲር ድንገት እየሮጠ አሲር ድንገት በሩን ከፍቶ ይገባል ማለት ነው በዚህም ጊዜ አሲር። በምገባበት ሰዓት ሁሉም ተደናገጡ እና የሆነ አዲስ ነገር የሰማ እና አዲስ ነገር የተደናገጠ ይመስላል፣ ማለት ነው በጣም በፍጥኖት በሩን ከፍቶ ከገባ በኋላ አቶ ኖላዊንም ሀናንም ካያቸው በኋላ ምንድን ነው የሆነ ነገር የሚነግራቸው ነገር እንዳለ እና እጁን እያራገበ በጣም ተጣድፎ ለእነሱ ለመናገር ሲጀምር ነው እንግዲህ ያለቀው ማለት ነው። ምናልባት ተምቹ ምን አይቶ ይሆን? አሲር በዚህ አይነት ደንግጦ የመጣ ምን ተፈጥሮ ነው የሚለውን እናያለን። ወይዘሮ ባዩሽም እንግዲህ ለሀና አክስቴ መታሻት ገደልሻት ሻት እንዴት ስትል ሰምቻታለሁ፣ ርግብ አክስቴ የምትል ሴትዮ እውነት ባዩሽ ናት ወይ በማለት ለሀና ስትነግራት ነበረ። አሁን እቺ አክስቴ ብላ አክስቴ ገደልሻት እንዴ ስትል ሰማሃት ብላ ስትነግራት፣ እቺ ማን ማለትሽ ነው ስትል ሀና ትጠይቃት አለ። ወይዘሮ ባዩሽና እርግብ የሆነ ግንኙነት ሳይኖራቸው አይቀርም። እንደ ተጫወቱብኝ ግን እጫወትባቸዋለሁ። ሀናዬ ግን ብቻ አንቺ እኔ አሁን እንዳስታወስኩ አልሆነም፣ የማስታወስ ችሎታዬ እንዳልተመለሰው እንጂ ልከታተላቸው ስለምፈልግ አንቺ ብቻ እንደ መረሳ ተረጅኝ እንጂ ለአቶ መስፍንም ሆነ ለሰላም እንድትናገሪ አልፈልግም ከዚህ በኋላ ራሴን ቀስ ብዬ የባዩሽን ነገር ዋጋዋን አሰጣታለው እንደ ቀለደች ብኝና ለአስራ ስድስት ዓመት ያጣሁትን ልጄን በሌላ ቀይራ እንደዚህ ስታስለቅሰኝና አይንን ስትደፍነኝ የኖርኩትን ቀን አረሳውም ለምን ይሆን ግን እኔ አንቺን ልረሳሽ የቻልኩት ሰው እንዴት ልጁን ይረሳል ያም ሁሉ ነገር እንኳን እነ መስፍን እና እነ ሰላም እያስታወሱሽ እኔ ለምንድ ነበረ አይኔ ተደፍኖ የነበረው ይችን እርግብ በምትባል ወደዚህ ቤት አምጥታ ለምንስ ይህን ነገር ልትሰራኝ ቻለች ስለዚህ አንቺ ባክሽ አሁን እንደማናስታውሱኝ ነገሮች ከታተላሳ በዚህ ተስማሙ ቀጣይ ምን ይመጣ ሚሆን አብረን እንከታተላለን